ሩ የኔ ወንድም ሰማካ፣ እኛ እኛን ተው ችግር የለም። እኛን ተው፣ እኛን ተውት፣ ተውት፣ የኛ ነገር ተውት። ህዝባ ላይ አርጎ ችግር የለም። እኛ አሁን ሁነትም እናታችሁ የምትወዱ ከሆነ ሁነታችሁም አባትና እናት የምትወዷችሁ ከሆነ ምንም ነገር ጥንቅር ብሎ ጥንቅር ብሎ ለምን አንገቴ ላይ አይወጣም? እናቴ እንደዚህ እየሆነች አባት እንደዚህ እየሆነ የምትሰሩ ስራ ምን እንደሆነ? ቀጸቅ እናትና አባት ተዘቅዝቀ ትሳደብ አያማችሁም እናንተ? አይጸቀጠ እንትና አይላችሁም? እንደ እንቅልፍ እየተኛችሁ እየደራ እየተኛችሁ ጠዋት መታችሁ ይህን አጀንዳ እየፈጸማችሁ አላችሁ። እዚህ ጋ እኛ እየተሰቃየን ያለ ነው። እኛ ማየት አልቻልንም ማየት አልቻንም ለምን መሰለሽ ለምን መሰላችሁ ለዚህ ደረጃ ያበቃችሁ እናትና አባት ናቸው እኔ አንድ የልጅነቴን የልጅነቴን ጉልበት የጨረስኩ ለአባትና ለእናቴ ነው ሳውዲ ገብቼ ማለት ነው ይሄንን እንድትሰሙ ፈልጋለሁ እናትና አባት የምትፈልጉት ከሆነ እውነትም የምትወዳችሁ ከሆነ ለምንድነው ይሄን ነገር ማታስቆሙት ጥንቅር ብ አትምጡ እንዴ እናንተ ካልመጣችሁ አባትም አይዘገዘቅም፣ እናትም አይዘገዘቅም። አለበለዚያ ተስማምታችሁ ነገሩን እዛ ጨርሳችሁ ኑ። እንዴ ምን ማለት ነው? እኛ ምንና መርዶ ይዛችሁ እዛችሁ አስራ ሁለት ሰዓት የምትመጡን እኛ ምንንውን ተሰቃየን እኮ እንዴ። በዛ ላይ እናት እየተዘገዘቀች እኔ አንድ እዚህ ጋር የምደርሰው እህቴ እዚ ጋ ኦብሴ እኔ እንደዚህ እንደዚህ ተጨንቅ ያለው እንደዚህ እንደዚህ ካሰሪ ተጣልች ያለው እንደዚህ እንደዚህ ሆኝ ያለው ቢል ምደርሰኝ እዚህ ያለችው ስደተኛ እህቴ ነች። እናንተ ደርሱልኝ እወቁ ይሄንን። እኛ እዚ ጋ እየተጣለን እየተባለን ያለ ነው ከኛ እህቶቻችን ጋራ። ነው ብቸገር የምደርሱት ናቸው ሪቡኛ አሰሪ እንደዚህ እያረገች ነው ብል ብደውልላት እንትን ብላት መደርሳኝ እዚህ ያለችው ስደተኛ እህቴ ናት አንደኛ ለመጨረሻ ጊዜ ልሰሙ የምፈልገው ይሄንን ነው እኛ የምንባለው ለእናንተ እዚህ ጋር ያሉ ስደተኛ እህቶቻችን ጋራ ነው ለምን ለምን ስለወደድናችሁ ነው እናንተ ማለት ነው በዛ ላይ ደግሞ እናትና አባት እየተዘቀዘቀች ስለሆነ ነው ሰማችዋ እኛም እዚህ ጋር የምንለፈው ለእናትና ለአባት ነው እንጂ ለማንም አደለም እናንተ ደግሞ ለአባት እዚህ ጋ እየተዘገዘገ እናት እዚህ ጋ እየተዘገዘገች ምንድን ነው ምንድን ነው ምንድን ነው ቆይ ጭንቅላታችሁስ ህልናችሁስ እንዴት ነው የሚያስበው እንዴት ነው ደግሞ ለጠዋት ደግሞ አፋችሁን በንትን በጨዋ አጥባችሁ የምትመጡት እኛ ጋር እንዴት ምን ሆናችሁ ነው ይህ ጌታዬ የሚመክራችሁ የሚዘክራችሁ ሰው የለም እንደ ኢትዮጵያ ላይ ተው ይባካችሁ ተው አትምጡ ብን እዛው፣ ጨርሳችሁ እኛ ታርቀናል፣ ሰላም አውርደናል ብላችሁ ሰላም ይዛችሁ ነው። አለበለዚያ ለእኛ ውጋት አቱ ነው። እኛ እህቶቻችን ጋራ እዚህ ጋር ለእኔ ብቸገር የምትደርሰው እህቴ ጋር እየተጣላው ነው እየተዋጋው ነው በማሰበብ፣ በእናንተ ሰበብ ለምን በእናንተም አይደለም። እናንተ ካፈለጋችሁ በስራችሁ ለምን አትዘጋዘቅ? ግን እኔ እናትና አባት ስለምትዘጋዘቅና ስለምትሳደብ ነው። ይህንን ልታውቁ ፈልጋለሁ።

አጠፈ እኮ ገና ወሪው ሌላ፣ አትሳቢው። እኔ እንደገና ዛሬ ማለት ነው ብናገር ብናገር አያልቅም። ዛሬ በጣም ነው ተናደድኩት። እኔ ብናገር አያልቅልኝም የኔ ስሜት ዛሬ። ማን ይወቅ ማን ይወቅ። እናቴ ነች እኮ እዚጋ እየተዘገዘቀች ያለችው። አባቴ እኮ ነው እዚጋ እየተዘገዘቀ ያለው እየተሰደበ ያለው። የኔ እናት እኮ አይደለችም የኔም አባት አይደለም እየተዘገዘገ። ግን እናት እናት ናት። በቃ እናት ማለት ክብር በቃ ክብር የምትገባ እናት ናት። እዚህ ጋ እየተዘገዘገች እየተሰደበች ያለች እናንተ ደግሞ ጠዋት አስራ ሁለት ሰዓት ሲደርስ ዱላ እናንትን ይዛችሁ ትመጣላችሁ ወደኛ። ምን እናርግኛ ምን እናርግ እንዴ ምን እዛ ጨርሳችሁ እዛ ፋታችሁ ያላችሁን ችግር በወንበርም ዙሪያ ይሁን በምንም ዙሪያ ይሁን ጨርሳችሁ እኛ ጋ ነው። እኛ የእኛ ስቃይም የእኛ ስቃይም ለእኛ ይበቃናል። እዚህ ጋ ደግሞ እናታችን እየተዘገዘቀች አባታችን እየተዘገዘቀ በምንስ እንስራ እንዴ! ስልካችን፣ እኔ አሁን በጣም ነው የተናደድኩት። እንዴ እናንተ አታዩም ነው ሰርታቸው ሰርታቸው ሰርታቸው ነው የምትሄዱት። እንዴት ነው ለኦዲየንስ? አንደኛ ለኦዲየንስ ኦዲየንሱ ምን ይለናል? ይህን ያክል ሄደናል ክብር እኮ ነው በትክክለኛ በክብር እኮ በቃ ችግር የለውም እኮ እንዴ፣ ምን ማለት ነው ይሄ? ለእኛ ተውት፣ እኛን ተውት። እኛን ንቃችኋል፣ እኛንማ ናቃችሁ፣ ችግር የለም፣ ንቁ። እኛ ችግር በራሳችን ችግር ነው የመጣ ነው፣ በእኛ በራሳችን ስልክ ነው ይሄ ችግር የመጣው ማለት ነው። ግን እኛን ተውትና ለእናታችሁ እና ለአባት ክብር ስጡ። ክብር ይገባታል እናት፣ ክብር ይገባታል አባት፣ ክብር ይገባዋል። ለሁለታችሁ ክብር ስጡ መጀመሪያ መታችሁ እናንተ በስነ ስርዓት ስራችሁን ብትሰሩ ለምን ትንሽ አይሆንም? በቃ ለመጀመሪያ ለእናትና ለአባት ክብር ስጡ። መታችሁ ለእናትና ለአባት እናንተ። የማን እናት ነው እየተዘገዘቀች ያለችው? የእናንተ እናት እኮ ናት። ገስት እየተሞላች እየተዘገዘቀች፣ ገስት እየሞላች እየተሳደበች ያለችው ሌሽ። ሐራም ሐራም እንዴ! ለምን ጭንቅላታቸው ምንድን ነው እየሰራ ያለው? እናንተ የታየው ሌላ ነገር ነው። እናትና አባት አልታይ። ደግሞ ስጀመር ካሁን በኋላ እናቴ እንዲለት አባቴ እንዲለት አንሰማችሁም። አንሰማችሁ አንሰማችሁ። እንዴ ምትወዷችሁ ከሆነ እናት እዚህ ጋር ሀያ አራት ሰዓት ምንም ያላደረገች እናት እኔን እኮ ሀያ አራት ሰዓት ለእኔ ብለን እኮ ነው ሀያ አራት ሰዓት ለፍታ ጥራ ለኔ እኮ ብለነው እናትና አባት ተቸግረው ለዚህ ደረጃ ያበቁት እናት ደግሞ ልትዘገዘቅና ልትዘገዘቅ ልትረገጥ እናንተ ዝንብ ብላችሁ የማንም ኮተት እያመጣችሁ ሄ ብላችሁ ለ30 ደቂቃ ትሄዳላችሁ እዚህ ጋር ደግሞ 24 ሰዓት እናት ተዘግዝቃ ተሰደባለች ለምን ለምን የፈለገ ነገር ለምን ጥንቅር ብሎ አይቀርም ከእናትና ከአባት አይበልጥም ለምን አንገተ ይቆረጠው ከእናትና ከአባት የበለጠ ነገር ምንም ነገር የለም። እንዴ ምን ሆናችሁ ነው? አስቡ እንጂ ቆም ብላችሁ አስቡ። ትልቅ ሰው ከሆናችሁ ቆም ብላችሁ አስቡ። መጀመሪያ እስቲ ወደ ኋላ እና ወደ ቀኝ እያያችሁ እስኪ ይሄ ነገር ወዴት ነው የሚወስደው? ይሄ ነገር ምንድን ነው ብላችሁ ቆም ብላችሁ አስባችሁ ወደኛ ነው መጀመሪያ አንደኛ ለመጨረሻ ጊዜ ይሄ መልእክት ለቡሩክና ለሃይሜ ልደርስ እንፈልጋለን። ካሁን በኋላ ወደ እናቴ እንዲረጫበት አንሰማችሁም። ለምን መሰላችሁ አንሰማችሁም። አንድ ወር ሊሆን ነው፣ አንድ ወር ሊሆን ነው። በእናንተ ሰበብ እናትና አባት እየተዘቀዘቀች ያለችው በእናንተ ሰበብ ነው። መታችሁን ልታስተካከሉን እንፈልጋለን፣ እንፈልጋለን። ምን ሆናችሁ ነው? ወሀ እየጠጣሁ ነው እኔ። ፍሪጅ ክላስ ጨርሻለሁ እና በቀዳ አትለም ይሄ ነገር በቃ አይደለም። እውነቴን ነው ነው። ማንም ሰው ይስራ። የውላችሁ ትጂ ቆይ፣ አንድ ትጂ ቆይ። እኔ እንደ ቀዱ አልቀዱ ችግር የለብኝም። የውላችሁ ምን ልንገራታ ማለት ነው። ልክ ነሽ፣ መርካቶ ልክ ነሽ። እኔ ማሁን ልታ እንትን ልታስገብኝ ነው። ልክ ነሽ። እኔም የሆነን ነገር እንትን ስሜትን ላውጣ፣ ስሜት ውስጥ አስገባሽ። በእናት ተነሳ ማለት ነው። በእናት ተነሳ ማለት ነው። ልክ ነሽ። የውላችሁ እዚህ ጋር ማለት ነው። እግዚአብሔርን ነው የምላችሁ፣ ጌታን አንድ ቀን እናቴን ወደ ሚዲያ ኢንተርቪ አድርጋ ማለት ነው። እናቷ ምሽዬ እንዴት እንዳሳደገች ስትለሰማው እሷ እዚህ ጋር ቦታ ከዘግዝቃ ሲ ማለት ነው ማታ እና ቀን እያለቀትኩ እያለቀስኩ ነው እናቴ አይደለችም ግን ልክ እሷ እንደወለደችኝ ነው ማየው። በዛ ላይ ጋሽዬም ደግሞ እነ ጋሽዬ የሩታ እናት እዚህ ጋ መቶ በጣም በጣም እየተዘቀዘቁበት ልክ ነሽ፣ ሌላ እዛ ቦታ ላይ አሁን አንቺን እሱን ንገርግይቻለው የማን ስህተት ነው? የእነሱ ስህተት ነው። ለምን እሷ እነሱ እናታቸውን ካላስከብሩ እኛ አንድ ሁለት ሶስት ሰው ብቻ ነው እኛ ጋር እዚህ ጋር አሁን ወይም አርባ ሰው ወይም ደግሞ ሰላሳ ሰው ብቻ ነው። ለምን እናት ትዘቀዘቃለች? የሚሉ ነገር ደግሞ ሌሎቹ ኦዲየንስ ደግሞ በእነሱ ምክንያት የተነሳ ነው። እዚህ ጋ እናት የምትዘቀዝቅበት ማለት ነው። ለምን ስራቸው እናቴ ከምትዘቀዘቅ ሌላም ብላለች። እናቴ ከምትዘቀዘቅ እናቴ ከምትሰደብ፣ እናቴን ለምንድን ነው የምትሳደቡ? እኔ ምን አደርጌ ነው እናቴን ለምን ትዘቀዘቃለች? እናቴን የምወደው ከሆነ እናቴን ለምንድን ነው የምትዘቀዘቁ ብሎ ያን ነገር የሚያስተካክለው ሰበብ ምንድን ነው? ያን ነገር የሚያስፈልገው ነገር ከሆነ ለምን እናቴን ለምንድን ነው እንዴ አታሳዝናችሁም እንዴ እግዚአብሔርን ነው የምላችሁ እናት እሺ አባት እንደዚህ ስዘቀዝቅ እንትን ነው እን ብር ነው እንደሚያሳዝናችሁ ብር ካሳዝናችሁ በጣም ነው እግዚአብሔርን በጣም ነው የተሳሳት እናት እዚህ ጋር ሁላችሁም እናት የምትዘቀዝቁ ማለት ነው እግዚአብሔርን ነው የምላችሁ ማርያምን እግዚአብሔርን እንደዚህ ብር ከብር እንኳን እናታቸውን ብር ያላስበለጣችሁ ሰዎች እግዚአብሔርን እኔ ከአንጀቴ ነው። ለምን ለምን ትዘቀዘቃለች? እና እዚህ ጋር ለምን አባት ይዘቀዘቃል? ማስተካከል የነበረባችሁ ለምን ለምን አታስተካክለው? እና እኛን ራሳችሁ ጉዳይ እኛን አታክብሩም። አታው በቃ ኦዲየንስ ተዋችሁ፣ ችግር የለም። ለምን የኦዲየንስ እንዲያውም ኦዲየንስ ማለት ነው ለእናንተ ያለ ፍቅርና ለእናንተ ለሰው ያለ ክብር ነው። በኦዲንስ ኦዲንስ እናንተ ትልቅ እነሱ ትልቅ ደረጃ እንዲደርሱና እንዲያድጉ ስለሚፈልጉ ነው። ሌላ ነገር ምንም እዚህ ቦታ ላይ ከነሱ ኦዲንስ የሚፈልጉ ነገር የለም። አንድ ኦዲንስ እስቲ ስልክ ደውሎ እሄንን እኔ እኔን እንርዱኝ እስቲ ይሄን አድርጉልኝ ብሎ ያስጨነቀ ሰው ካለ አውጡ። ምንም ነገር አይፈልግም ኦዲንስ። የነሱን እነሱን እደጉ፣ በራሳቸው ስራ እኛን አስደስቱ እኛ የምንደስትበት መንገድ ይሄ ነው ብሎ ኦዲየንስ ነው። ለዛ ምክንያት ያንን ነገር ማስተካከል የምችልበት እነሱና እነሱ ብቻ ነው ኦዲየንስ። ከእነሱ ምንም ነገር የሚፈልገ ነገር የለም። ስለዚህ እናት የምትዘቀዝቅበት ቦታ ብር ሆይ ብር ነው። ወይም ደግሞ ሰዎቹ ወይ የራሳችሁን አላሳደጋችሁም። ምንም እኮ እንትን የተጨመረበት የለም የነሱ ምንም እይታ እየተጨመረበት የለም። የእነሱን ክብር እንዴ ክብርና እንደዚህ ይሄ ስራ የእነሱን ክብርና ከሰው ይበልጣል እንደ የሚበልጥ ነገር የለም። እግዚአብሔር ነው ምላ ለምን ክብሽ እየተዘግዝቅ አጋሽ እየተዘግዝቆ ስንት አባት አለኝ እናት አለኝ። እነሱ እናታቸውን ማስከበር እና ብሩኬ እናታቸውን ካላስከበሩ እናቴ እንደዚህ ይሆናለች እናቴ ተዘግዝቃለች። ጥቅስ የሚጽፉት ምንም ምክንያት የለም። ኦዲንስም ላይ ደግሞ ከኦዲንስ ላይ እልህ ተባብቶ ኦዲንስ ጋራ ኦዲንስ ምንም ነገር ምንም እናንተ ከእናንተ ላይ የፈለገ ነገር የለም ፍቅር ነው እንጂ እናንተ ፍቅር ሆናችሁ እናንተ በሰላም ነው እናንተ እንደዛ ነው የፈለገ እንጂ ኦዲንስ እናንተ እኮ እርሳ ተሰዳደቡ አይደለም። ብሩክ እና ሃይሜ ዳኒ ሶሲ ማለት ነው። እኛን እየሰደቡ ነው በጎን ማለት ነው። እያስመሰሉ በጎን እኛን እየሰደቡ ነው። ጌታን ለምን ምን አደረግ? ታረቁ በሰላም ነው። ከህይወታችሁ ሰው አስወጡ በሁለት ያኛውም እንወዳቸዋለን። በደና ነገር ቢመጡ ኑሮ እኮ ዳኒም ሶሲም ልክ እንደናንተ ደህና ነገር ቢሰሩ እንወዷቸዋለን። ሁል ጊዜ ጭቅጭቅ ጭቅጭቅ ጭቅጭቅ ለው ምንም ጭቅጭቅ ላይ ምን ምን ንማር እስቲ ከጭቅጭቁ ላይ እዚህ ጋር እናት እየተዘቀዘቀች፣ እናንተ ሀያ ደቂቃ ትቃዳላችሁ። ከዛ ደግሞ እናት ትዘቀዘቃለች። እናንተ እዛ ጋር ቁጭ ብላችሁ ኮመንት እያናባችሁ ይሄ የሚናደርሰው እዚህ ጋር የሚባላ ሰው ይስቃሉ። እንደዚህ አረግ ታንጫጩ ብላችሁ ይስቃሉ። የሆነ ቦታ ቁጭ ብሎ ማለት ነው እናት ከዛ እናት

ጣ ወእሽችእጅ እየቀጥ የኔ ትክክለኛ ማይ ሎፍታች ላ ያለሽ ቅጂው ይ ይህንን ግን እውነት የምታስተላልፉ ከሆነ አስተላልፉ። ኦዲየንስ በጣም እየተጎዳ ነው። እግዚአብሔር በተለይ አረብ አገር ላይ ያለች ኢትዮጵያዊ ስራዋን ትስራ ወይስ ደግሞ የእነሱን ጭቅጭቅ ትመልከት? በጣም እየከበደን ያለው ቢቻላችሁ ተስማምታችሁ ነው አንድነት ኖራቸው እኮ ዳኒና ሶሲ አብረው ከነሱ ጋር እየሰሩ በፍቅር ቢመጡ የእነሱ ኦዲንስ እነሱን የሚቀበል ነበር። ግን የመጡበት መንገድ የሚያስጠላና ምንም ሊያስተምር ስለማይችል ህዝቡም ሊቀበለው አልቻለም። ሁለተኛ ነገር ደግሞ የነ ቡሩኬና የሃይሜ ኦዲንስ የሚያውቃቸው በፍቅር እንጂ በእንደዚህ አይነት ወጣ ገባ በሚል ህዝብን በሚያሰለች ነገር ውስጥ ስላልሆነ ይህን ነገር ልንቀበለው አልቻልንም። ይሄ ነገር እየሰለቸው ነው ያለው ህዝቡ። ያ የተሰጣችሁን ቦታና ፍቅር ከምታጡት አንደኛ ቻናላችሁ እያደገ አይደለም ያለው ጸጥ ብሏል፣ አሁን ሰሞኑን ራሱ። ስለዚህ ይሄ እኮ እኛ ልጆቹ አድገው እዛ ጋር ትልቅ ሆኖ እንድናይ የምንመኝ ሰዎች፣ የእናንተ እዚህ ጋር ደግሞ ምንም እንቅስቃሴ ሳይኖር ሲቀር በጣም ነው እያዘንን ያለ ነው። ስለዚህ እኛ የምንፈልገው በምንም መንገድ ይሁን የሁለታችሁን አንድነት ሀይሚና ቡርኬ በፊት እንደነበራችሁ ፍቅራችሁን አንድ አድርጋችሁ እዛ ጋ የነበረውን አስተማሪ የነበረውን ያ የፍቅር ፊልም ነው እኛ ማየት የምንፈልገው። ዛሬ ጭቅጭቅ፣ ነገ ጭቅጭቅ ህዝቡ ሰልችቶታል። ሁለተኛ ነገር ደግሞ በእናንተ ሰበብ ማለት ነው ትናንትና ለፍታ ደክማ ትናንትና ለፍቶ ደክሞ ያሳደገ አባትና እናት ፎቶ እየተዘቀዘቀ የምትበሉት ብር ይቅርባችሁ። እግዚአብሔርን አምላችሁ እናትና አባት ስታከብሩ የእናትና አባት ክብር የእናትና አባት ምርቃት ነው የነገ የእናንተን የምታፈሩትን ትውልድ የሚባርክላችሁ። ስለዚህ የዛሬ እዚህ ጋር የምታጠፉት ነገር ለነገ ደግሞ የምትቆጩበት ከሚሆን ዛሬ ላይ ቆማችሁ ይህን ነገር አስተካክሉት። ከዚህ በኋላ ግን ይሄ ወዴን ስሚናገር አይመስለኝ። እኔ እንደ ራሴ ማለት ነው ከዚህ በኋላ አስተያየት ልሰጥም እዚህ ጋር ልገኝም ምክንያቱም ተቀየራችሁ፣ ተስተካክላችሁ መምጣት ያለባችሁ ስለሆነ እኛ የምንፈልገው አንድነትና ፍቅራችሁ ነው። ነገም ጭቅጭቅ ዳኒ፣ ከነገ ወዲያም ጭቅጭቅ ሶሲ፣ እንዴ ምን ነው እንዴ? አይናችን እኮ መጫወቻን የሆነው ዛሬም ትመጣለች ሲሪየስ ነው ትለናለች፣ ሲፈልጋት በእንግሊዘኛ ሲፈልጋት በአማርኛው። እንዴ ፈላስፋ ሆነችብን እኮ። ይሄ ያስጠላል፣ እውነት ስልችት አለው ኦዲየንስ በቃ። አንድነት ነው እኛ የምንፈልገው፣ በአንድነት ተሰባስባችሁ በፊት እንደምትመጡት እኛ እኮ ዛሬ እናንተን በፍቅር የምንወዳችሁ እኮ ለምንድን ነው የሰራችሁት የቪዲዮ የፍቅር ቪዲዮ አስተማሪና ፍቅርን ገላጭ ስለነበር ነው፣ እኛ ውስጥ ያስቀራችሁ። ስለዚህ እኛ የምንፈልገው እሱን ነው። ነገም ዛሬም ይሁን ያለባችሁን ችግር በወንበር ዙሪያ ያፍቱትና ፍራንክም ይሁን የእውነትም ይሁን እስካሁን ድረስ ስታስኬዱት የነበረውን እዛ ጋር ጥላችሁ እኛ ጋር ስትመጡ ማለት ነው አንድናንድ

እኔ ወንድሜ ወንድሜ ነህ ብዬ ከአስሩ ጋር ያው የተጋጨውኝ የተጣላውኝ ነው አይደል? የሱ ችግር የለም። ግን አሁን ደግሞ ያመመን ያለው እኔ ብቻ አይደለሁም። ኦዲንስ ሁሉ እናንተ የሚወድ ሁሉ እና ተዘግዝቃ አባት ተዘግዝቆ ምንም በማያውቀው ወንድም ተዘግዝቆ የወንድም ሚስት ተዘግዝቃ ሲታይ ያማል። እናንተ አታዩም? ልኩ ያታዩም እንዴ ነገር ምን አልፍቅን ያለህ ለእናተ ሀይሚየም እንደዛ አይናችሁ ሞርታችሁ ማታችሁ እናት አባታችሁ እንደዛ ተዘግዝቆ አያማችሁ? እኛ እኮ አመመን እግዚአብሔርን፣ እነሱ ተዘግዝቆ ስናይ አመመን። እነሱ ብቻ አይደለም፣ እናንተም ለአይናችን እንኳን እናያችሁ ምንሳሳላችሁ። እዚህ ዛ ግን እናት አባት የማያውቁ አረመኔዎች ይወስዋሉ። ዘግዝቋችሁ ስናያችሁ ያመናል እግዚአብሔርን ያመናል። እኔ በሙሉ አይኔ አይደል ማያችሁ ሁለታችሁም የሳሳውላችሁ ነው የማያችሁ። እግዚአብሔር መስከሚያቅ የእናንተ ደግሞ አላንስ ብሎ እናት አባት እናት አባት ኮ ክብር አለው እኮ እናቶቻችን አባቶቻችን ወዶኛ ለማሳደግ ብዙ መከራ አይቶ፣ ብዙ ሰቃ አይቶ፣ ቅጠል ለቅሞ ወስዶ ገበያ ላይ ሽጦ፣ እነሱ ሳይበሉ እኛ አብልቶ ያሳደጉን፣ እኛ ደሞ ስደት ወጥተን ደሞ ያንን ብድራችን ለመመለስ ለእናት አባታችን የደከምን እናት አባቶቻችን አይደለም እንኳን ተዘግዝቆ ማንም እንዲነካብን አልፈልግም፣ ሁላችንም አንፈልግም? እና ይሄ ነገር አቁሙት። የፈለገ ነገር ይሁን ማለት ይህ ስራ ነው ምናምን የሚባለው ነገር ያልደግፈውም አልልም፣ ስራ ነው ብዬ አልልም። እና ይሄ ነገር ይቁምና እናቶቻችሁ ክብር አስከብሩ፣ እናንተ እናት አባት ወላጆች እናንተ ስታስከብሩ እኔ ሳቅፍ ብሩኬ፣ ለወላጅ ክብር አለ። ሃይሜም እንደዛ ምንድን ነው ጻን እኮ ጻን ልጅ እኮ የለም እኮ ጻን አይደላችሁ። አሁን እኮ ያደጋችሁ ነው እኮ ማወቅ አለባችሁ እንጂ ለእናት አባት ክብር ስጡ። ነገ ትወልዳላችሁ፣ እናንተ ነገ ትወልዳላችሁ፣ ልጅ ይኖራችኋል። እናንተ ያ ልጅ ለእናንተም እኮ ያየዋል። ደግሞ የተቀመጠው በእናንተ ጉዳይ የተቀመጠ ነገር ያየዋል። እና ስሙን እኛ ማትናቁ ነው። እነዚህ ሁለት ጨረቃዎቹ ደግሞ ደሞ ከመሃላችሁ አውጧት። ማየት አንፈልግም አይደለም አብራችሁ ልሰሩ። እኛ እነሱ ማየት አንፈልግም ጌታ እነሱን አስወጡላችሁ እነሱ አይምጡ። ስጃውሩ ስንት የተነገራችሁ ስደውሉላችሁ አትምጡ። ይሄ ጉቶም ስደውልልሽ ሃይሜ አትምጪ፣ ቡሩክም እንደዛ ያቺም ጭራቅ ደግሞ አትምጣ። ሲደውሉላችሁ አትምጡ። በእናንተ ህይወት ላይ አውጧቸው። ወዴንሷችሁ እንደዛ የሚያከብሯቸው ወዴንስ ውስጡ ሻከረ ሁሉ ደከመው። የሚያለቅስ ሳለ እርጉዞ ሆኖ እንደውም እኔ እንጃ ብሩክ ሰማላችሁ ብዬ አስባለሁ። እግዚአብሔርን ሰማላችሁ ብዬ አስባለሁ። ይሄ መቼም አታዩም ብዬ አይደለም እና ስሙን እኛ የስግደት እህቶቻችሁ ስሙን በአንድ እግር ካልሲኮ ውጪ በፀሐይ የወጣን እኮ ነው፣ ጫማ መልበስ አቅቶን ለእኛ አስቡልን እንጂ ጭንቅላታችን እኮ ጭንቅላታችን እኮ ዞሮ ብናል እኮ ወይን እኛ ሳናሳዝናችሁም እንዴ? ስለወደድናችሁ ነው። እህ ልብስ እያቃጠን ብዙ እየተሰቃየን እኮ እንቅልፍ አጥተን ሁሉ። እና ለእኛም አስቡልን። ለእናቶቻችሁ፣ ለአባቶቻችሁ ደግሞ ክብር ስጥ። መጀመሪያ እናት አባት ስጥ ሲከበር ነው ወላጅ የሚከበረው። እኛ እንደዚህ ያመምን፣ እናንተ እንደዛ ስታያቸው ምን ይሰማቸዋል? እና ይሄ ነገር አስቡበት። እኔ ለእናንተ ወዳቸዋለሁ መጀመሪያ ለወላጅ ክብር ሰጦች በአፍ ብቻ አይደለም፣ በተግባር እኔ በተግባር ነበር ማውቀው ነበር። ግን አሁን የተደረገ ያለው ነገር በጣም ያሳዝናል። እና ወላጆቻችሁ አክብሩ ሃይሜና ቡሩክ። ሲቀጥል ደግሞ ሲቃጥ ደሞ ጉቶና ጭራቅ ከመካከላችሁ አውጡ። እኔ እነሱ ሰዎቹ ሳያቸው ያመኛል፣ በጣም ነው የሚያመኝ ልቤ ውሎ አንድ ቀን ፀጥ ይላል ብዬ ነው ማስበው። ይሁን ነው እንዴት እንደሚዘገኑኝ አውጧቸው። አረ፣ በመድሃኒዓለም ስንት ሰው አለ አይደል? ኢትዮጵያ ላይ በአምራጣቹ ሰውነቴ ታመጡብና አላችሁ። እነዚህ ሰዎች አውጧቸዋችሁ፣ እና ወዳቸዋለሁ። ለእናት አባት ክብር ስጡ። በመጀመሪያ ወዳጅ ሲከበር ነው፣ እናት አባታቸው አክብሩ። እናንተ ስታከብሩ ነው ሌላ ሰው የሚያከብራቸው። እናንተ ክብር ስትሰጡ ነው። እናት ተዘቅዝቃ ስታይ ነገር መቆም ነበረበት፣ ማስተካከል ነበረበት። እናትም አልበቃም ብሎ ወንድም እህት፣ የወንድም ሚስት የተዘቀዘቀች እነዚህ እንኳን የእናት አባት ክብር የሌላቸው ናቸው። እናት አባትን ክብር አያዩም። እነዚህ እናት አባት የሚዘቀዝቁት አሁንም እግዚአብሔር አያሳያችሁ። እናት አባት የምዘቀዝቁት ለእናት አባትነት አትድረሱ። እውነት ስግደ ላይ ያላችሁ አሁንም አትግቡ ወደ ሀገራችሁ። እንደዛ እናት እንደዛ የምታደርጉት የእናት ክብር መድኃኒዓለም አያሳያችሁ። ደግሞ አታዩም። እናት እንደዛ አስችሏችሁ፣ እናት እንደዛ እንዴት እናት ትዘቀዘቃለች? እናት እኮ ክብር አላት እኮ ዘጠኝ ወር በሙሉ እኮ ወይኔ በመድኃኒዓለም እናንተ ግን ከእናት ሆድ ነው የወጣችሁት። የሰው ፍጡር ናችሁ። እናት አባት አታውቁም መቼም። እንጨት አልፈጠራችሁም። ሰው ናቸው የፈጠራችሁ። እና ግን ለማንኛውም ቆም ብላችሁ አስቡ። ወንድምም ይኖራችኋል እህትም ይኖራችኋል። እነዚህ ሰዎች እኮ ከእናት ከአባት የተፈጠሩ ናቸው እኮ። መምከር ሲገባችሁ የምታረጉት ነገር በጣም ነው የሚያስጠላ። እግዚአብሔር ልቦና ይስጣችሁ ግን እግዚአብሔር ልቦና ይስጣችሁ። ለእናት ክብር አያሳያችሁ። እናት ክብር አትዩ። እግዚአብሔርን ይሄ እናት አባት የምዘቀዝቁት ወንድም እህት የምዘቀዝቁት ለወንድምም ክብር አያሳያችሁ። አገራችሁን በሰላም አጥግቡ። ተገልበጡ ደግሞ ተቀርጾ እዛ ላይ ተለጥፎ አዳምጡኝ። ክብር አያሳያችሁ። እኔ ጨርሻለሁ። አመሰግናለሁ። እንኪው። እናመሰግናለን እህታችን ሚሚ ሌላውራ ወይላ አይንዬ ታውሪያለሽ። ቆይ ቆይ ማርካቶ ቆይ ቆይ ማርካቶ የውልሽ እታች ማለት ነው። ኮሜንት የምትመላለሱ ቪዲዮ ለመቅዳት በጣም እያስቸገረ ነው። ገባችሁ? ተገልበጪ ምናምን የምትሉ ሰዎች

አይሚአየላች ወድ ነገር እንዳትጽፉ፣ አንድ ነገር ልክ ትክክል የተመቻችሁን እሷ ያወራችሁ ልክ ነው ወይስ ለም የሚለው ነገር ብቻ በኋላ ትጫወታላችሁ። ተገልበጪ ተገልበጪ ብላለች አይሻ አሚን። አብሮ ይገልብጣት ታችም ላይ የሚያዳችሁ እኛ ብዙ አለን እኮ ሰሞኑንም እያልን ነው፣ አሁንም እንደግማለን፣ ወደፊትም እናወራለን። ብቻ እስቲ የሆነው ይሁን። ያው የመገልበጡ መንስኤ ዋናና ዋና ድራማ ሰሪዎቹ ናቸው። ወዴትም አልሄድም፣ ወደዛም፣ ወደ ጎንም፣ ወደኋላም አልሄድም ድራማ ሰሪዎቹ ናቸው። ሰውን ማን ነው እንዲገለበጥም ምንም እንዲህ እያደረጉ ያሉት፣ እናታቸውን እናታችንን እናከብራለን፣ እንወዳለን ቤተሰብ እንዲነካብን አልፈልግም እያሉ የሚሰሩት ስራ ትክክለኛ አይደለም። በቃ መመለስ ካለባችሁ ተመልሳችሁ እኛን ማስደስቱ፣ የኦዲንስ ክብር ካላችሁ ተመልሳችሁ እኛን ዞር ብላችሁ እዩ ብለን መልእክት ማስተላልፈናል። በእርግጠኝነት አላይም አናይም ማለት አይደለም ያ ያሉ እታች ቁጭ ብለውም ከየትም መጥተው ያያሉ፣ በስትክክል ያያሉ። ምክንያቱም እዛ ጋር የሚጠቀሙት ቃል የኛ ቃል ስለሆነ ማለት ነው። እና በቀጣይ እናትን እና አባትን የምትዘቀዝቁ ሰዎች ግን ጤነኛ ናችሁ? በህይወታችሁ ደስተኛ ናችሁ? እንዲህ ስላደረጋችሁ ማለት ነው። ማለቴ እናት ምን ያህል ደክማ ምን ያህል ለፍታ እንደምታሳድገን እናውቃለን እኮ ድንገት መተን ስንትን ከሲሊፓር ወይ ከሲሊፓር ወደ ሽፍን ጫማ ስላደግን እሱን በጉልበታችን ነው። እሷ እዚህ ጋር ወልዳ ባታደርሰን ኖሮ ይህንንም ለውጥ አናይም። አባትም እንደዛው። ለምን እንደዚህ ይደረጋል? ማለት እኛ እንዲነካብን የማንፈልጋቸው ነገሮችን ለምን በሰው ላይ ተግባራዊ እናደርጋለን?